ኢትዮጵያ በረጅም ዘመን የሀገረ መንግስት ታሪኳ ውስጥ ስኬቶችንም ውድቀቶችንም ያለፈች ሀገር ናት። ኢትዮጵያ ዓለም በብዛሀ ቀውስ ባለበት በአሁኑ ወቅት በውስጥም በውጭም እያጋጠሙ ያሉ ፈተናዎችን ተቋቁማ በኢኮኖሚው የሚሆን በፖለቲካው ለውጥ እያስመዘገበች እንደምትገኝም የማዕከላዊ ኢትዮጵያ ክልል ለክልሉ አመራሮች የመሀሉ ዘመን በሚል ርዕስ የስልጠና መድረክ ባካሄደበት መድረክ ተገልጿል። የመሀል ዘመን አንድ ሀገር ከፖለቲካ ስርዓት ሽግግር በመውጣት ወደ ቀጣዩ የማጽናት ምዕራፍ ከመድረሱ በፊት በሚገኘው የመሀል ዘመን በስኬቶች ረክቶና ተዘናግቶ የመቀመጥ አባዜ መሆኑን የገለጹት በስልጠናው መድረክ የመወያያ ጽሁፍ ያቀረቡት በብልጽግና ፓርቲም የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ኃላፊው ዶክተር ዲላ ሞቶሪ እነዚህ የመሀል ዘመን ወጥመድን እንዳያመጡብን በአመራሩና በአባላቱ ዘንድ ትግል ማድረግ ይገባል ብሏል። ለሁለንትናዊ የብልጽግና ስኬት ሁሉም ያለሰለሰ ጥረት በማድረግ መትጋትና ፈተናዎችንም ወደ ስኬት እየቀየሩ ወደ ልዕልና ማ መስፈንጠር ይገባልን ብለዋል። ከዛሬ ሰባት ዓመት በፊት ሀገራዊ ለውጡን ተከትሎም ከተቀመጡ የለውጥ ምዕራፎች ውስጥ አሁን ላይ ኢትዮጵያ የመሀሉ ዘመን ላይ መሆኗን በሰነዱ ላይ ያቀረቡት ዶክተር ዲላሞ በዚህም ፈተናዎችን በማለፍና እንደ ዕድል በመጠቀምም የላቀ ስኬት እየተመዘገቡበት እንደሆነም አመላክተዋል። በመሆኑም የመሀሉ ዘመን ወደ ቁልቁለት የመውረድ ያለበት ወይንም ወደ ላይ የመስፈንጠር ዕድል ያለው ዘመን መሆኑን በመገንዘብና የመሀል ወጥመድን በማለፍም ወደ ከፍታው መስፈንጠር ያስፈልጋል እንፈልጋለን ብለዋል። በመድረኩ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድሩ ዶክተር እንዳሻው ጣሰው የመሃሉ ዘመን የፈተናና የእድል ዘመን መሆኑን ገልጸዋል። ኢትዮጵያ ባለፉት ሰባት ዓመታት በርካታ ኢኮኖሚያዊ ፖለቲካዊና ማህበራዊ ስኬቶች የታዩበት መዋቅራዊ ለውጥ የተደረገበት መሆኑን አንስተዋል። በእነዚህ ጊዜያት የተለያዩ ፈተናዎች ያጋጠመው ቢሆንም እነዚህ ፈተናዎችን በጽናት በማለፍ ፈተናዎችንም ወደ እድል እየተቀየሩበት እንደሆነ አስረድተዋል። በእነዚህ ጉዳዮች ላይ ለአመራሩ አሁን ላይ በሚሰጠው የአሰልጣኝነት ስልጠና ነባራዊ ሁኔታን አመራሩ በውል በመገንዘብና ግንዛቤውን በማሳደግ በክልሉ በተዋረድ ለሚሰለጥኑ አባላት በቂ ዝግጅት ማድረግ ይገባል ብለዋል። የስልጠና ሰነዱም በብልጽግና ፓርቲ ስራ አስፈጻሚ በቂ ዝግጅት ተደርጎበት የተዘጋጀ መሆኑን የገለጹት ርእሰ መስተዳድሩ ስልጠናውም ከአመራሩ እስከ ሰራተኛው እንደሚሰጥ አስረድተዋል አሁን እየገባን ያለንበት ዘመን የመሃሉ ዘመን ይባላል የመሃሉ ዘመን ደግሞ የራሱ የሆነ ጥሩ ነገሮችም አሉት አስቸጋሪ ነገሮችም አሉት ሲገለጽ ወጥመድ ተብሎ ነው የሚገለጸው ይሄ ወጥመድ ሰው ሊሻገረው ይችላል ከሰራ ምን ሰርተን እንሻገራለን የሚል እናያለን ስልጠናው የአሰልጣኞች ስልጠና ነው። የአሰልጣኞች ስልጠና ነው። እናንተ በደንብ ከሰለጠናችሁ በኋላ ስትመለሱ የምታሰለጥኑት አካል ስላለ እናንተም ቀጥሎ ያለውን ኃይል ለማሰልጠን በዚሁ መጠን መዘጋጀት ይፈልጋል። ይሄ ሰነድ በብልጽግና ስራ አስፈጻሚ ውይይት ተደርጎበት የጸደቀ ሰነድ ነው። ሰነዱ አጠቃላይ ውይይት ተደርጎበት ጸድቋል። የስልጠና ሰነድ እንዲሆንም በዛው አግባብ ተቀምጧል። ሌላው አመራሩ፣ አባሉ፣ ሰራተኛው ይሰለጥንበታል። ያው የባህሪውን አሲዘን ነው የምናሰለጥነው ነው ለአመራር ሚሆን በሱ ደረጃ፣ ለሰራተኛው ደግሞ በሱ ደረጃ ተደርጎ ስልጠና ይሰጣል። በዚህ ስልጠና የመሀል ዘመንን መረዳት፣ ፈተናዎችን መገንዘብ፣ ውጫዊ ሁኔታዎችን መረዳት እንደዚሁም መልካም ተሞክሮችን በማስቀጠል ውስንነቶችን ማረም ታሳቢ ያደረገ እንደሆነም አስረድተዋል። የስልጠናው ዓላማ በተለያየ የብልጽግና ጉዞ ወይም ምዕራፎች የሚያጋጥሙ ችግሮችን ነቅሶ አውጥቶ ለነሱ ደግሞ ተመጣጣኝ መፍትሄዎችን መስጠት ነው የሚሆነው። ዋናው ዓላማው የመሀል ዘመን ምንነትን መረዳት ምንድን ነው መሀል ዘመን ብሎ አጠቃላይ ኮንሰፕቱን መረዳት ለሱ የሚሆን ደግሞ እውቀት መያዝ ነው። ፈተናዎችንም መገንዘብ ማግባቡ፣ ያሉትን ፈተናዎች መገንዘብ ውስጣዊ ሁኔታና ውጫዊ ሁኔታዎችን መረዳት ከተረዳም በኋላ ደግሞ ጥሩ ነገሮችን ማስኬድ፣ ችግር ያለባቸውን ነገሮች ደግሞ ለመቀልበስ ራሳችንን ማዘጋጀት ነው። ራስን በበቂ ሁኔታ ማዘጋጀት፣ አመራሩ ሁልጊዜ ራሱን በበቂ ሁኔታ ማዘጋጀት ይገባዋልና ይሄም ስልጠና አንዱ አመራር የምናዘጋጅበት ነው።